አድማጭ ተመልካቾች እንደምን አርፈዳችሁ። የዕለቱን ትኩስ አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርእስቶቹን፣ እስክንድር ነጋና ጀኔራል ተፈራ ማሞ ሰይፍ መማዘዛቸው ተሰምቷል። እስክንድር ከመንግስት ጋር ሊደራደር ነው ብለው ከዚህ ቀደም ማስጠንቀቅ የሰጡት ጀነራሉ አሁን የፈሩት እንደደረሰ ተነግረዋል። የእስክንድር ነጋ ድርጅት በሌላ በኩል ስሜን እያጠፉ ነው፣ ምንም አይነት ድርድር የለም ብሎም ራሱን ተከላክሏል። በዚህ ጉዳይ ሰፋ ያለ መረጃ ይዘናል። በዝርዝር ተሰሙታላችሁ። በሌላ በኩል በፋኖ ኃይሎችና በብልጽግና ሰራዊት መካከል የሚደረገው ውጊያም ተጠናክሮ ቀጥሏል። የፋኖ ኃይሎች በጎጃም ግንባር የአብይ አህመድን ሰራዊት ካምፕ ማደባየታቸው ተሰምቷል። በጎጃም በደፈጣ ውጊያም የፋኖ ኃይሎች ከፍተኛ ድልን መቀናጀታቸውንም ገልጸዋል። የፋኖ ኃይሎች ከመከላከያ ሰራዊቱም ከተሞችን መንጠቃቸው ተሰምቷል ተገምቷል የሁሉንም መረጃዎች ዝርዝር ዜና የምታደምጡት ይሆናል። በሸዋ ዙ ሃያ ሶስትና ሌሎች ከባድ መሳሪያዎችን የያዘው የአብይ አህመድ ሰራዊት ከፍተኛ ውጊያም ከፋኖ ጋር ያደረገ ሲሆን የፋኖ ኃይሎች በርካታ የአገዛዙን ሰራዊት የደመሰሱ ሲሆን፣ በሌላ በኩል ጥይት የጨረሱ የፋኖ አመራሮች እጅ አንሰጥም በማለት የቴዎድሮስን የጀግንነት ጽዋም መጠጣታቸው ተሰምቷል። በወሎም በርካታ የአገዛዙ ወታደሮች እስከና አዛዣቸው ፋኖን መቀላቀላቸውም ተነግሯል። ሁሉንም መረጃዎች በዝርዝር እንቃኛቸዋለን። ኦነግ ሸኔ በመንግስት ሰራዊት ላይ ኦሮሚያን የሚያንቀጠቅጥ ዘመቻ መጀመሩን አሳውቋል። የኦጋዴን ነጻ አውጪም በመንግስት ኃይል ላይ ጥቃት ጀምሯል። አራት ኪሎ ያሉትን እነ ጠቅላይ ሚኒስትር አብይ አህመድን ያስደነገጠ የጦር ዘመቻዎች በመላው ኢትዮጵያ በመንግስት ሰራዊት ላይ ተከፍቷል። መረጃዎቹን ይዘናል በዝርዝር ተሰሙ አላችሁም አሜሪካ ኤምባሲ ልዘጋ ነው ስለማለቷ፣ እንዲሁም መንግስት በአዲስ አበባ ስለጀመረው ድንገተኛ ፍተሻ የምንላችሁ ይኖረናል። አብራችሁን ቆዩ። ሰላም ጤና ይስጥልኝ አድማች ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማች ተመልካቾች፣ ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም ድለ ህዝብ ልጆች ድለ ጀግኖቹን ያላችሁ ሀሳብ፣ አስተያየት እንድሰጡ እየጠየቀን በቀጥታ ወደ መረጃዎች አለፍኩኝ። እስከ ፍጻሜው አብረንን ቆይ። በቅድሚያም አሜሪካ በኤርትራ የሚገኘውን ጨምሮ አጠቃላይ አስር የሚጠጉ ኤምባሲዎቿን ልዘጋ ነው ተባለ። ፖለቲኮ የተባለ የመረጃ ምንጭ እንደዘገበው የአሜሪካ ውጭ ጉዳይ መስሪያ ቤት የወጪ ቅነሳ አዲስ እቅድ አውጥተዋል። በዚህ እቅድ መሰረትም የመስሪያ ቤቱን አመታዊ ወጪም በ50 ፐርሰንት መቀነስ መታሰቡን አስታውቆም እቅዱን ተግባራዊ ለማድረግ የሚያስችሉም ምክረ ሀሳቦችን ማቅረባቸውንም አስረድተዋል። ከቀረቡት ምክረ ሀሳቦች ውስጥም ስር የአሜሪካ ኤምባሲዎችን መዝጋት ይገኙበታል። እንዲዘጉ የተባሉት ኤምባሲዎችም በኤርትራ፣ በግሪናዳ፣ በሌሴቶ፣ በመካከለኛው አፍሪካ ሪፐብሊክ፣ በሉዘምበርግ፣ በዲሞክራቲክ ኮንጎም፣ በጋምቢያ፣ በደቡብ አፍሪካ፣ በማልታና በማልዲቨስ የሚገኙ ናቸው ተብሏል። እንደ ዘገባው በእነዚህ አስር ሀገራት የሚገኙ ኤምባሲዎች ቢዘጉም አሜሪካ ከእነዚህ ሀገራት ጋር ዲፕሎማሲያዊ ግንኙነቷ በጎረቤት ሀገራት በሚገኙ ኤምባሲዎቹ አማካኝነት የምትጠቀም ይሆናል ተብሏል። ለምሳሌም ከኤርትራ ጋር ያላትን ግንኙነት በናይሮቢ በሚገኘው ኤምባሲ አማካኝነት የምታደርግ ሲሆን ከማልታ ጋር ደግሞ በጣሊያን በኩል ለማድረግ ማቀዷን ነው ፖለቲኮ የተሰኘው ጋዜጣ ያሳወቀው። ይህ በእንዲህ እንዳለ ወደ ሀገር ቤት ስንመለስ በአዲስ አበባ ቤት ለቤት ፍተሻ ተካሄደም። አዲስ አበባ ቤት ለቤት ፍተሻ ሲካሄድ ማደሩ ታውቋል። የኦሮሚያ ፖሊስ በቅርቡም ብልጽግናን የተቀላቀለው የጃልሰኝ ሰራዊቶችም በዚህ ፍተሻ ፈታሾች እንደነበሩ ተነግሯል። ፍተሻ ያተኮረው በትግራይ ተወላጆችና በአማራ ተወላጆች ላይ ነውም ተብሏል። ሰሞኑንም ከወጡ ያገኘናቸውን መረጃዎች ዋቢ በማድረግ ፍተሻ እንደሚካሄድ መዘገባችን ይታወሳል። ያለ ፍርድ ቤት ትእዛዝ፣ ድንገት ገብተው ይፈትሻሉ። ወርቅ፣ ስልክ፣ ላፕቶፕ፣ ብር ካገኙ ይዘው ይሄዳሉ። መጠየቅ አይቻልም። ከጠየቅ የፋኖ አባል ነው በማለት ወደ ፖሊስ ጣቢያ ይወስዱሃል። ከዚያ 50 ሺህ ብር አምጣና እንለቅሃለን ይላሉ፣ በማለት ፍተሻው የተካሄደባቸው ግለሰቦች ይናገራል። አሁን በቀጥታ ጀነራል ተፈራ ማሞንና እስክንድር ነጋን ወደሚመለከተው ወደ ዕለቱ አበይት ጉዳይ አልፋለው። ጀነራል ተፈራ ማሞ ተፈራ እስክንድር ነጋ የሽምቅ ጦርነቱ ከብዶታል፣ አልቻለም። ስለዚህ በቅርቡ ከብልጽግና ጋር ድርድር ያካሂዳል ሲሉም ከወራት በፊት ተናግረው ነበር። በፋኖ እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋህድ ከክልሉም መንግሥት ጋር ለድርድር ቀንና ቦታም እያመቻቸ መሆኑን የሚያጋልጥ የስልክ ንግግር በዚህ ሳምንት ሾልኩ መውጣቱም የሚታወስ ነው። ምንም እንኳን የነ እስክንድር ነጋ ቡድን ሾልኩ የወጣው የድምጽ ቅጂም የድርጅቱ አቋም አለመሆኑን ገልጾ ከክልሉ አመራሮች ጋር ንግግር አድርጓል፣ በተባለው አባላቸው ላይ እርምጃም እንወስዳለን በሚል እያሳወቁ ቢሆንም፣ ነገር ግን ከህዝብ እንዳንገለል በሚል የተሰጠ ማስተባበያ እንጂ ድርድር ስለማድረጋቸው እውነታውን የሚያሳዩ ሌሎች ተጨባጭ ማስረጃዎችም ቀርበዋል። አፋህድ ከወራት በፊት ከአሜሪካና አውሮፓ ሀገራት እንዲሁም ከአፍሪካ ህብረት ተወካዮች ጋር ውይይት አደረግኩኝ ማለቱንም ተከትሎም በሸዋ ግንባር እየታገሉና እያታገሉ የሚገኙ ሸማቂዎች ኮማንዶ ጀነራል ተፈራ ማሞ ከአንድ ሚዲያ ጋር በነበራቸው ቆይታ እስክንድር ነጋ ሽምቅ ውጊያው ከብዶታል፣ መዋጋት አልቻለም፣ ስለሆነም ይህንን ያክል ኃይል አለኝ በሚል ከፀረ አማራው አገዛዝ ስርዓት ጋር ድርድር ለማድረግ ነው አካሄዱ ሲሉ መናገራቸው የሚታወስ ነው። ዋናው ይህን ያደረገበት ሀ መጀመሪያውም አላማው ለድርድርና ለውይይት በሚለው እንዲመቸው ነው እንጂ ይህ ሌላ ምንም መነሻ የለውም። ይህ ኃይል አለኝ በዚህ እንወያይ የሚለው ምክንያቱም ሽምቅ ውጊያው ከብዶታ ነኝ ሽምቅ ውጊያው ከብዶታ መሄድ አልቻለም እንደፈለገው አልተገኘም። ተደጋጋሚ ህዝብ በፊት ድለ ዲሞክራሲያ ድለ ዲሞክራሲያ እያለ የሚለው ነገር እዚህ ላይ ሊሰራ አልቻለም። ስለዚህ ይህን መነሻ አድርጎ አጋጣሚውን የመጠቀም አጋጣሚውን የመጠቀም በድርድር መልክ ከትግሉ የመሹለክ ከትግሉ የመውጣት እንጂ እውነተኛ የአማራን ህዝብ ችግር የሚፈታ አይደለም። ጀነራሉ አክለውም ፋኖ እስክንድር ነጋ እስካሁን በትግሉ የቆየውም የሰራዊቱንና የህዝቡን ቁጣ በመፍራት እንጂ ድርድር ለማድረግ ካሰበ ቆይቷል ያሉ ሲሆን ትግሉ የህልውና ትግል ነው፣ በድርድር ሊፈታ አይችልም፣ እስክንድር ደግሞ ይህንን አይቀበልም ሲሉ ቃል በቃል መናገራቸው ይታወሳል። እውነተኛ የአማራን ህዝብ ችግር የሚፈታ አይደለም። ምክንያቱም የአማራ ህዝብ ትግል የህልውና ትግል ነው። የህልውና ትግል በእንደዚህ አይነት በድርድር የሚፈታ ነገር የለውም። ህዶ ህዶ እስከ መጨረሻው መደረግ በሚገባው ካልተደመደመ በዚህ መንገድ ሊሄድ አይችልም። ስለዚህ ከመጀመሪያውም አልመቸው ብለው የህዝቡን ጫጫታ፣ የተለያየ ነገር ከመስጋት እንጂ መጀመሪያም ድርጅቱንም ተሽቀዳድሞ መስርቶ የተወሰነ ሰዎች ይዞ ሲሯሯጥ ለእንደዚህ አይነት ለማመቻቸት ነው ዋናው። አሁንም ከድርድር የሚያልፍ አይደለም። ይህ ድብቅ እንትኑን ላለመጥቀስ የህዝቡን የልብ ትርታ ለማዳመጥ ውይይት ምናምን ይላሉ እንጂ በዛ ደረጃ የሆነ አይደለም። ምክንያቱም በመንግስት ፍቃድ ነው እዛ እነዚህ ሀይሎች እዛ ድረስ የሄዱትኝ። እንዴት ሄዱ? ሁሉ ነገር ባለበት እንዴት መሄድ ቻሉ? ስለዚህ ከመጀመሪያውም የነበረ ነው አሁን ገሀድ ምቅ ሲል ሰው በዚያ ደረጃ ገለጸው፣ እንጂ መጀመሪያም የተዘጋጁት ከሽምቅ ውጊያው መውጣት ማምለጫ ነው ማምለጫ ነው የሚል ያለኝ ወይኔ ራሱን የአማራ ፋኖ ህዝባዊ ድርጅት ብሎም የሚጠራው በእስክንድር ነጋ የሚመራው ቡድን ከወራት በፊት ከአፍሪካ ህብረት፣ ከአውሮፓ ህብረት፣ ከኢጋድ እናም ከአሜሪካ መንግስት ተወካዮች ጋር በሰሜን ወሎ ዞን ዳውንት ወረዳ ላይ መገናኘቱም ይታወቃል። አፋህድ ከላይ ከተጠቀሱት ሀገራት ተወካዮች ጋር ውይይት ያደረግኩት በዲፕሎማሲና በሰብዊ በሰብአዊ ጉዳዮች ላይ እንጂ ምንም አይነት የድርድር ስራ አልተካሄደም በሚል ቢያስተባብልም፣ ነገር ግን በርካታ ምሁራንና ከአፋ ህድ ውጭ ያሉ ሌሎች የፋኖ አደረጃጀቶች ግንኙነቱ ለድርድር ወይንም ለድርድር ቅድመ ዝግጅት ነው በሚል ውጣ ያዘለ ትችት ሲሰነዝሩ ከርመዋል ከሰሞኑ ደግሞ የአፋ ህድ ስራ አስፈጻሚ እንዲሆን በድርጅቱ ስር በአርበኛ ኮሮኔል ፈንታው መሀቤ በሚመራው ወሎ ጠቅላይ ግዛት እዙ ውስጥ ከፍተኛ አመራር የሆነው ፋኖ መስፍን ከፋለኝ ከአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አብዱ ሁሴን ጋር በምን መልኩ እንደሚደራደሩም እና መቼ እንዴት በሚሉ ዙሪያም የተነጋገሩበት የስልክ ቅጂም ሾልኮ ወጥተዋል። ይህንንም ተከትሎ እስክንድር ነጋና ቡድኖም አያሌ መስዋዕትነት የከፈልንበትን ትግል አሳልፈው ሊሸጡብን ነው በሚል በበርካታ ታጋዮችና የትግል ደጋፊዎች ዘንድ ቁጣን የቀሰቀሰ ሲሆን በድርጅቱ ስር የነበሩ ፋኖዎችም ከነሙሉ ትጥቃቸው እየወጡ ከአፋህድ ውጭ ያሉ የፋኖ ድርጅቶችን እየተቀላቀሉም ይገኛሉ። አፋህድ በበኩሉ መስፈ ዘመን ከፋለኝ ከክልሉ ባለስልጣን ጋር አደረገ ስለተባለው ንግግር ድርጅቱ ምንም ዓይነት እውቅና የለውም ያለ ሲሆን ግለሰቡ በአስቸኳይ በቁጥጥር ስር ውሎ ምርመራ እንዲጀምርበትም መወሰኑን አሳውቋል። በተጨማሪም የስልክ ቅጅው የተለቀቀው በአገዛዙ በኩል መሆኑን የገለጸው ድርጅቱም የብልጽግና ቡድን ዓላማው ድርድር ቢሆን ኖሮም ቅጅውን በዚህ ጊዜ የሚለቅበት ምክንያት አይኖርም የሚል ማስተባበያም አቅርቧል። ድርጅቱ መስፍን የተባለው አባሉ ከክልሉ ምክትል መስተዳደር አብዱ ሁሴን ጋር አደረገ ስለተባለው ንግግር የሚያውቀው ነገር እንደሌለም ይግለጽ እንጂ ነገር ግን ሾልኮ ከወጣው የድምፅ ቅጂ በተጨማሪም የአፍአህድ ውጭ ጉዳይ መምሪያ ማህተብ ባረፈበት ደብዳቤም መስፍን ከፋለኝና አበበ መልኬ የተባሉ ሁለት የድርጅቱ ስራ አስፈጻሚዎች ድርጅቱን ወክለው ንግግሩን እንዲያደርጉም መመረጣቸውን ይገልጻል። መስፍን ከፋለኝ ከአመ ከአመታት በፊት የህዋቱ ሰው አቶ ጌታቸው አሰፋ መነሳታቸውን ተከትሎም በእሳቸው ምትክ የብሔራዊ መረጃና ድህንነት አገልግሎት ዳይሬክተር ሆነው ሲያገለግሉ ለነበሩት ጄኔራል አዳም መሐመድ አማካሪ የነበረ ሲሆን ከሰኔ 15ቱ ክስተት ጋር ተያይዞ ከነ ጄኔራል አሳምነው ጸጌ ጋር ግንኙነት አለህ በሚል ለአመታት ታስሮ ነበር። መስፍን ከፋለኝ ከእስር ከተፈታ በኋላ የደቡብ ወሎ ዞን መረጃና ድህንነት ኃላፊ በመሆን ሲያገለግል የነበረ ሲሆን አሁን ስለ ድርድር ሲያወራች የነበሩት አብዱ ሁሴን መስፍን የዞኑ መረጃና ደህንነት በነበረበት ወቅት እሳቸው ደግሞ የዞኑ ዋና አስተዳዳሪም ነበሩ። መረጃው የመረብ ሚዲያ ነው። አሁን በቀጥታ ከአማራ ክልል ወደ ተሰሙ ሰበር የግንባር መረጃዎች ያልፋሉ። በቅድሚያም ጎጃም ላይ በወታደራዊ ካምፖች ላይ ፋኖ ጥቃት አደረሰ። በአማራ ክልል ምስራቅ ጎጃም ዞን ቢብኝ ወረዳም ድጓዝ የሆነ ከተማ የፋኖ ታጣቂዎች ባደረሱት ጥቃት በርካታ የመንግስት የጸጥታ ኃይሎች መገደላቸውን ዋዜማ ሬዲዮም ዘግበዋል። በርካታ ታጣቂዎች በዚህ ዕለት ጠዋት ላይ በአምስት አቅጣጫ ወደ ከተማ እንደ ገቡ የገለጹት ምንጮች የመንግስት የጸጥታ ኃይሎች በሚገኙባቸው ካምፖችና ምሽጎች ላይ ጥቃት መፈጸማቸውን ነው የአካባቢው ነዋሪዎች የተናገሩት። ጥቃቱን ተከትሎ የመከላከያ ሰራዊቱም ለጥቃቱ አጸፋ በሚመስል መልኩም መንገድ ላይ ንጹሐን ነዋሪዎችን መግደላቸውንም መረጃው ያመለክታል። ከጥቃቱ በኋላ ወደ አጎራባች ከተሞችና ወደ ባህር ዳር የሚደረግ ትራንስፖርትና የትምህርትና የንግድ እንቅስቃሴዎችም መቋረጣቸውን ነው ዋዜማም ምንጮቼ ነግረውኛል ብሎ የዘገበው። በሌላ በኩል ሳሙኤል አወቀ ዘጠነኛ ክፍለ ጦር አረን ዛውጎንቻ ብርጌድ የብልጽግናን ካምፕ ተቆጣጥሮ አደረም በአርጃኖንና አካባቢውን ተቆጣጥሮ የነበረው ያለው የብልጽግናን ሰራዊት ከበባ ውስጥ በማስገባት ለመደምሰስ በተሰራ ስራ የብልጽግና ሰራዊት ቀለበት ውስጥ መግባቱንና የሚያድነው ምድራዊ ኃይል ሌለ መሆኑን የተረዳው የአብይ አህመድ ጦር የቆየበትን ቦታ ጥሎ መፈርጠጡ ተነግረዋል። የአረንዛው ጎንቻ የፋኖ ኃይሎች የብልጽግና ኃይል ሲፈረጥጥ እንደገናም አቦ ጫካ ላይ ደፈጣ በመጣል ስምንቱን በመሸኘት አብዛኞቹን ቁስለኛ በማድረግ ወደ ግንደ ወይን ከተማ እንዲፈረጥጥ አድርገውታል። የብልጽግና ሰራዊት ትምህርት ቤቶችን ካምፕ በማድረግ እንደቆየና የትምህርት ቤት ንብረቶችን ማውደሙንም የአይን ማኞች ገልጸዋል። በሌላ ግንባር ሀዲስ አለማየው ሰባተኛ ክፍለ ጦር የቦቅላ አባይ ብርጌድ፣ ደጃዝማች ተድላጓሉ ብርጌድ፣ አወበል መብረቁ ብርጌድና የክፍለ ጦሩ ተወርዋሪም ጥቁር አንበሳ ኮማንዶም በጋራ በሰሩት ኦፕሬሽን የመከላከያ ሰራዊት ላይ ከፍተኛ ጥቃት ሰንዝረዋል። የተሰራው ኦፕሬሽንም ስምንት ሚሊሻዎችን ከወጀል ከተማ ይዘው መውጣታቸውም ነው የተነገረው። በዚህ የተደናገጠው የብልጽግና ቡድን የሚይዘው የሚጨብጠው አጥቷል። አሁን ባለን ቁመናም አይደለም ይህንን ሙሉ በቀጠናችን ያለውን የብልጽግና ሰራዊት የመደምሰስ ጥሩ ቁመና ላይ እንገኛለን ሲሉም የሰባተኛ ክፍለ ጦር ቃል አቀባይ እንደ ሰው ታምሩ ገልጸዋል። በዚህ ውጊያም በርካታ የብልጽግና ሰራዊት የተደመሰሰ ሲሆን ቁስ ስለኛ የሆነውንም በቁጥር ስለበዛ ለማወቅ እንዳልተቻለ ነው የተነገረው። ይህ አማራ ፋኖ በጎጃም በዚህ ብቻ አላበቃም። በርካታ ድሎችን በሌሎች ግንባሮችም ተቀናጅተዋል። በአማራ ፋኖ በጎጃም ቀኝ ጌቴ ወፍቴ ንጉስ ክፍለ ጦር ስር የሚገኙት መንትዮቹ ስናን ባጅሜን፣ እንዲሁም ንጉሥ ተክለ ሃይማኖት ብርጌዶች የአገዛዙን ጦር ሲያርበደብዱ ታርፍደዋል። አገዛዙ ዛሬ ቁስለኛ ይዞም ከረቡዕ ገበያ ወደ ደብረ ማርቆስ ሲሄድ የጠድ ዙሪያ ላይ በተደረገ ከፍተኛ ውጊያም የአገዛዙ ሰራዊት በመንትዮቹ ብርጌድ ሲገረፍ አርፍዷል። ይህ ዋና ሰራዊት ከደብረ ማርቆስ ከስምንት በላይ ተሽከርካሪም እንዲሁም አራት ድሽቃ በመያዝ ቁስለኛ ለመቀበል መቶም የነበረ ቢሆንም የአገዛዙ ሰራዊት በመንትዮቹም መውጫ መግቢያቶም አርፍዷል ሲሉም የስናን አባጅሜን ብርጌድ ጦር አዛዥ ባለው ጊዜ ወንዴ ተናግረዋል። በዚህ ውጊያም በርካታ የብልጽግና ኃይል መደምሰሱን የተነገረው በየቀኑ ድል የሚቀናጀው ስናን አባጅሜን ብርጌድ በላይኛው ቀጠና በስናን እንዲሁም በገልጥ መውጫም አስፍቶም አስፍቶን በመግባት ቴሌና ችቡድ ገበያም ያለውን የአገዛዙን ኃይል በማዕበል ቁጥር ሁለትና ፋሲካው ሻለቃም ሻምበል ሁለት የአብይን አህመድ ዙፋን አስጠባቂም ሰራዊት ቀጥቅጠነዋል ሲሎም የፋኑ ኃይሎች ይገልጸዋል። በዚህ ቀጠና በስናን መውጫ ሁለት የአገዛዞም ሰራዊት ከፍተኛ ማዕረግ አላቸው የተባሉም የተደመሰሱ ሲሆን አንድ ከፍተኛ ማዕረግ እንዳለ የተነገረ ሰው በግለሰብ ቤት ገብቶም ራሱን እንደደበቀ ቅም እየተነገረ ነው። በሌላ በኩል ቤተወደድ መንገሻ ጀንበሬ ብርጌድ የብልጽግና ሰራዊት በደፈጣም አደባይቶታል። በጉንድሪ ቀጠና የቤተወደድ መንገሻ ጀንበሬ ብርጌድ አናብስቶች የብልጽግና ሰራዊት ጭቃም አድርገውታል። የብልጽግና ሰራዊት በማደባየት የሚታወቁት አናብስቶቹም ጀብዶም እየሰሩ እንደቀጠሉ ናቸው ሲሎም የፋኖ መግለጫ ያሳያል። የአማራ ፋኖ በጎጃም የሶስተኛ ጎጃም አገው ድር ክፍለ ጦር ቢትወደድ መንገሻ ጀምበሬ ብርጌድ በትላንትናው ዕለት ከዳንግላም ወደ ኮሶበር በሚወስደው መንገድ ላይ ጉምድር ቀበሌ ላይ በፓትሮል ላይ በነበረም የብልጽግና ሰራዊት ኃይል ላይ በተሰነዘረ ጥቃት ከአስር የሚበልጦም የአገዛዙ ወንበር አስጠባቂም የሰራዊት አባላት ወደ ሰማይ ሲሸኙም የፓትሮል ሹፌሯ የነበረችው አንድ ሴት ወታደርን ጨምሮም ለጊዜው ቁጥራቸው ያልታወቁ ደግሞ መቁሰላቸው ነው የተነገረው። አሁን በቀጥታ ከ ከሸዋ ወደተሰሙ የጦር ግንባር መረጃዎች ያልፋሉ። ተጠናክሮ በቀጠለው ዘመቻ አንድነት በሸዋ ምድር ጀግኖቹም የአባታቸውን ታሪክ ደግመው በክብር ተሰውም። ይህ አማራ ፋኖ በሸዋ ከሰም ክፍለ ጦር በብልሃትና በጥበብ የሚመራው በፋኖ ሐምሳ አለቃ ፈቃዱ ጥላሁን ዋና ጦር አዛዥነትና በዋና አስተዳደር ፋኖ በላይን አድማሱ የሚመራው የነበልባል ብርጌድ በዘመቻ አንድነቱ ከፍተኛ ድልን እየተጎናጸፈም ታሪ እየሰራም የቀጠለ ሲሆን በትላንትናው ዕለት ጀንበር እያዘቀዘቀ ባለችበት አመሻሹን 11 ሰዓት አካባቢም የአገዛዙ ሰራዊት ከአረርቲና ከቦሎም ጎርጊስ በርካታ ፒካፕና ና ዙ 23ን ጨምሮ የሞጆ ጥቁር አስፓልት መስመርን ተከትሎም ወደ ሳማ ቀበሌ ኤጀራም አመራሮችንና ተጨማሪ ኃይል አጅቦ ለመቀበል ሲንቀሳቀስ በፋኖ ሸጋ የሚመራው ሻለቃ አንድ ፋኖች ሳማ ቀበሌ ወልደ አረጋይ ሰንበት መሳለሚያ ዋርካ አካባቢም ባደረጉት የደፈጣ ጥቃት ክንዳቸው ለብልጽግና ፍቱን መድኃኒት የሆነው ተርቦቹ ፋኖች የአገዛዙን ጦር በጥቁር አስፋልት ሙትና ቁስለኛም አድርገውታል። በዚህ የደፈጣ ተኩስ ግዳጅ ተገዶም ሰራዊቱን ጭኖ ወደ ስፍራ ቀናው የአይሱዝ ሹፌር በአብይ አህመድ ሰራዊት ተመቶ መሞቱም ተረጋግጧል። አገዛዙ የፋኖችን ደፈጣም ምት መቋቋም ሲሳነው አንድ ንጹሐን በገፍ የገደለ ሲሆን የአንድ የቲቪኤስ ባጃጅ ሴት ሹፌርም በከባድ መሳሪያም ተፈናጣሪ ተመታ ሆስፒታል የገባች ሲሆን፣ አገዛዞም የአስፋልቱን መስመር ተከትሎም ማህበረሰቡ ቤት እየገባም ቤት ለቤት በርካታም ለማዳበሪያ መግዣም ያዘጋጁትን ገንዘብ የዘረፈ መሆኑን ማህበረሰቡ መረጃ ማድርስ ሆናል። በዚህ ላስጨራሽ የደፍጣ ተኩስ በርካታውን የአገዛዙን ሰራዊት ምሽግ አለቅ ብለው የፋኖ ኃይሎች ሲያዝረከርኩት ከቆዩ በኋላ ከብርቱ ታጋዮች ውስጥ የሸዋውን የነሸቴን ሞገስ ታሪክ የአባቶቻቸውን የተጋሎ ታሪክ እየደገሙት የምንጃር ሸንኮራ ወረዳም ዳግማዊም አጼ ቴዎድሮሶች ብልጽግናን ሲያስጨንቁት በቀዩ ጥይታቸው ሲቆሉት፣ ግርምትን የሚያስጭሩት በርካታ ገድሎችን በመፈጸም ለብልጽግና ጦር ረመጥ የሚጭሩበት የጋለ አሎሎም እየተባሉ የሚጠሩት አስር አለቃ ሻምበል ገብሮም ከጀግና ጓደኛው ድርሻ መንግስቴ ጋር እየተናበቡም የብልጽግናን ሰራዊት ሲያርበደብዱት ከሚገባው በላይም ብልጽግናን ሲፋለሙ ቆይተውም የያዙት ጥይት ሲያልቅ ለጠላት እጅ አንሰጥም በማለት የገዛ ጥይታ ቸውን እንደ ቴድሮስ ጠጥተው በክብር ተሰውተው ታሪክ የማይረሳው ጀብዱም ሰርተው አልፈዋል ሲል የፋኖ መግለጫም ገልጿል። በሌላ ዜና 65 የአድማ ብተና አባላት ከቡድን መሪያቸው መቶ አለቃ ስንታየው ተገኝ ጋር ከነሙሉ ትጥቃቸው የወሎ ቤት አማራ ፋኖን ተቀላቅለዋል። በዚህም አገዛዙ ከፍተኛ ድንጋጤ ውስጥ ገብተዋል። በቅርቡ የተመረቁት አድማ ብተናዎች በገፍ እየከዱም የፋኖ ኃይሎችን እየተቀላ እየቀላቀሉ ይገኛሉ። ከዚህ በተጨማሪ ፖሊስና ሚሊሻ የፋኖ ኃይልን እየተቀላቀለ ነው። ከነዚህ መካከል ከነሙሉ ትጥቁም ፋኖን እየተቀላቀለው የፖሊስ አዛዡ ሳጅን ተመስገን አለሞም ከመረ ሚዲያ ጋር ቆይታ አድርጓል። በቆይታውም ቤተ ክርስቲያን ቆመን እንኳን ህዝቡ ደናደራችሁ አይለንም፣ እኛ ስንልም ዝም ይሉናል። ባጃጅ የሚያሳፍረን የለም። በውጊያ ወቅት ቆስለን ህዝቡ መጥቶ ሌላውን አንስቶም እኛን ይተውናል። እናንተማ ባበላናችሁ እጃ ከታችሁናል ይሉናል። ቤተ ክርስቲያን ቆመን ቤተ ክርስቲያን የመጡት ከአጠገባችን እነሱን አጥፋልን ብለው ሲጸልዩ እንሰማለን። በአጭሩም ህዝባችን ጠልቶናል። ስለዚህም ነው የህዝቡ ሙሉ ድጋፍ ወዳለው ወደ ፋኖ የተቀላቀልኩት ይላል የፖሊስ አዛዡ ሳዥን ተመስገን አለሙ። በሌላ በኩል ኦነግ ዘመቻ ሺ ግንባር መጀመሩን አወጀም። የኦሮሞ ነጻነት ሰራዊት ትላንት ዘመቻ ሺ ግንባር በሚል ስያሜ አዲስ ዘመቻ መጀመሩን ይፋ አድርጓል። ድርጅቱ በመግለጫው እንዳስታወቀው ይህ ዘመቻም በመላው ኦሮሚያ ክልል ውስጥ ይካሄዳልን ብሏል። ኦነግ የዘመቻውን ዝርዝር ዓላማዎችና የሚከናወኑ ተግባራትን በተመለከተም ተጨማሪ መረጃዎችን እስካሁን ይፋ ያላደረገ ቢሆንም ዘመቻው በመላው ኦሮሚያ መካሄዱን ማስታወቁ ሰፊ እንቅስቃሴ እንደሚኖርም ይጠበቃል። ይህ አዲስ ዘመቻም በክልሉ ያለውን የጸጥታ ሁኔታ ሊያባብስ ይችላል የሚል ስጋትም እየተሰማ ሲሆን መንግስት በጉዳዩ ላይ ምንም ምላሽ እንዳልሰጠም ተረጋግጧል። ከፋኖ ኃይሎች ዘመቻ ውጪ የኦሮሞ ነጻነት ሰራዊት ዘመቻ አንድ ሺህ ግንባሮች፣ የኦጋዴን ብሔራዊ ነጻነት ግንባር ዘመቻ ጸረ ብልጽግና፣ የኢትዮጵያ ፋኖ ማለትም የደቡብ ፋኖዎች ዘመቻ ጸረ አገዛዝ በሚል በርካታ ዘመቻዎችን ጀምረዋል። የብልጽግና ሰራዊት በመላው ሀገሪቱም ጸረ ብልጽግና ትግሎች ተቀጣጥለውበታል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸረስ ሰማ